ወዙ ወይም ደግሞ ላቡ ምድሪቱን እስኪያረሳት ድረስ ተጨንቆ ይጸልይ ነበር የሚል ንባብ እናገኛል። እንዴት ብለን በአንተ ፊት እንገለጥ እያሉ እየተጨነቁ፣ ያው በዛች ዛፍ ስር ወይም ደግሞ በአትክልቱ ስፍራ ተደብቀው ነበርና የአዳምን ልመና ለምኗል። የአዳምን ጸሎት ወይም ደግሞ ለቅሶ የአዳምን መጨነቅ ተጨንቆለታል ማለት ነው። የሚያጽናናው ወይም ደግሞ የሚያበረታታው መልአክ ተገለጠለት ማለት ምን ማለት ነው? ምንድን ነው የሚለው? ይሁዳ ሆይ የቤተ ክርስቲያን መሪ ሆነ ተሹመ ሳለ እንዴት የመቶ አለቃዎች መሪ መሆንን መረጥ ኪለዋል። በምድር ብቻ ማሰር ከሚችሉ ከጊዜያዊ ወታደሮች ጋር ተባበር ኪለዋል። አስቀድሞ ለሊቀ ካህናቱ ወይም ደግሞ ለአይሁዳውያን የሰጣቸው ኮድ ወይም ምልክት ነበረ። ቢያምን ኖሮማ አይሸጠውም ነበር። ስለዚህ ምን ብሎ ይጣራ ነበር? መምህር ሆይ እያለ የጠራው ነበር። ጻፍት፣ ፈሪሳውያን የሚጠሩበትን ስም ብጠራውም ሲበዛበት እንጂ አያንስበትም ብሎ ስለሚያስብ ምንም እንዳላደረገለት ውለታውን ዘንግቶ መምህር ሆይ ብሎ በመሳ ማሳልፎ የሰጠበት ወቅት ነውና የጦሩ መሪ ይሁዳ አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ የቁርባኑን ስርዓት ለታሙስ ከፈጸመ በኋላ በዛው ምሽት ወደ ጌቴ ሴማኔ እንደሄደ ያው ይታወቃል በመጽሐፍም ተጽፏል እንግዲህ ወደ ጌቴ ሴማኔ የሄደው ጌቴሴማኔ ሴማኔ እንግዲህ በደብረ ዘይት ተራራ ግርስር ያለች ነች እና ያተክልት ስፍራ ነች በዛሽ ስፍራ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛሽ ስፍራ ሁሌ ይጸልያልና ያን እለት ምሽትም ስጋው ደሙን አመስጥሮ ከሰጣቸው በኋላ ወደ ጌቴሴማኒ ነው የሄደው። ይሄም እንግዲህ በጌቴሴማኔ ባታክልቱ ስፍራ ሆኖ እንደ ጸለየ እንደውም ምንድን ነው የሚለው መጽሐፍ ወዙ ወይም ደግሞ ላቡ ምድሪቱን እስኪያረሳት ድረስ ተጨንቆ ይጸልይ ነበር የሚል ንባብ እናገኛለን። እንደውም በሉቃስ ወንጌል ምዕራፍ 22 ከቁጥር 44 ላይ ይሄ ቃል ተጽፎ እናገኛለንና ይሄ ለምንድን ነው ሲባል ዳግማይ አዳም መሆኑን ለማጠየቅ ነው። አዳምና ህዋን ሴቷና እንዲሁም ደግሞ ባልም የሆናት አዳም በተሳሳቱ ጊዜ በገነት ዛፎች መካከል ተሰውረው እርቃናችንን ስለሆነን ፈራን፣ እንዴት ብለን በአንተ ፊት እንገለጥ እያሉ እየተጨነቁ ያው በዛች ዛፍ ስር ወይም ደግሞ በአትክልቱ ስፍራ ተደብቀው ነበርና የነሱን ነገር ለማሰብ ይሄ በኦሪት ዘፍጥረት ምዕራፍ 3 ከቁጥር 8 ላይ ያለ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስም በጌቴ ሴማኔ በአታክልቱ ስፍራ ተገኝቶ የአዳምን ልመና ለምኗል። የአዳምን ጸሎት ወይም ደግሞ ለቅሶ የአዳምን መጨነቅ ተጨንቆለታል ማለት ነው እና ይህንን የሚመስል ነገር በዚህ ክፍለ ንባብ ውስጥ እናገኛለን ማለት ነው። እንግዲህ አዳም በደልን ኃጢአትን ከሰራ በኋላ የበደል የኃጢአት ወዝ አውዝቷል። ለዚህ ነው እግዚአብሔርም በረገመው ጊዜ እስክትሞት ድረስ ወይም ደግሞ ወደ መሬት እስክትመለስ ድረስ በላብህ በወዝህ ጥረህ ግረህ ብላ ብሎት በበደል ምክንያት ላብ ወዝ አግኝቶታል ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ልክ እንደሱ እያላበው ጸለየ ስለሚል በጌታ የህይወት ወዝ የኃጢአት ወዙ እንደጠፋለት ለማጠየቅ አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴ ሴማኒ እስኪያልበው ድረስ ተንበርክኮ ይጸልይ ነበር የሚለውን ክፍለ ንባብ እናገኛለን። ከዚያም ደግሞ የሚያበረታታው መልአክ ተገለጠለት ይላል። የሚያበረታታው መልአክ ተገለጠለት ሲል ምን ማለቱ ነው? እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን መላእክት የብርሃን ልብስ፣ የብርሃን አክሊል፣ ኃይል ያቀናጃቸው ነው። ነገር ግን አሁን የእነሱ ፈጣሪ ሆኖ ሳለ የሚያጽናናው ወይም ደግሞ የሚያበረታታው መልአክ ተገለጠለት ማለት ምን ማለት ነው? እንደውም አባ ጊዮርጊስ ዘጋስጫ ኢትዮጵያው ቄርሎስ የሚባለው ደገኙ አባታችን ሉቃስ ወይ ስቲል ጠይቅ፣ እውነት ነው አንተ ባለ ሐኪም ነህ ይለዋል። ሉቃስ ባለ ሐኪም እንደሆነ ይታወቃል። እና ባለመድኃኒት ነህ፣ ነገር ግን በዚህ ንግግርህ ወጋኸኝ። ስለዚህ እባክህን ባለመድኃኒት ነህ፣ ና ትርጉሙን ነግረህ ደግሞ ፈውሰኝ ይለዋል። እና ይህንን መልአክም አግኝቶ አበረታታው ወይም ደግሞ ተገልጦ አበረታታው የሚለው እንዴት ይተረጎማል ሲባል መልአኩ ሊያበረታታው፣ ወይም ደግሞ ከሱ በልጦ ክርስቶስን የሚያበረታታው ሆኖ ሳይሆን ከመላእክቱ ጋር ቅድስት ቤተ ክርስቲያን የመልአኩን የሚያበረታታ ቃል አንስታ ክርስቶስን እንድታመሰግን በሚስጥር የተነገረ ነው። ይሄ ማለትን ማለት ነው፣ አማኑኤል አምላክ የለከ ኃይለ ክብሮ ስባት እየተባለ ለአንተ ክብር ምስጋና ይገባል ብለህ እዘዝ እያለን አማኑኤል አምላክ የለከ ኃይለ እያለን የምናመሰግንበትና የምንሰግድበትን ምስጋና ነው እንጂ የተናገረው ቅዱሱ መልአክ ከክርስቶስ በልጦ ወይም ደግሞ ክርስቶስ ከእሱ ማበረታቻን ፈልጎ የሚያበረታታው ሆኖ አይደለም። ሙድ ሲያስነሳ ያልነበረ መልአክ፣ ደዌ ሲፈውስ ያልረዳው መልአክ አሁን ይረዳዋል ማለትም የተሳሳተ አመለካከት ነው። ለጽናታቸው ምክንያት ፈጣሪያቸው ራሱ ኢየሱስ ክርስቶስ ስለሆነ ማለት ነው። ከዚህ በኋላ ይሁዳ ጌታን ለማስያዝ ጭፍሮችን ይዞ እንግዲህ ወደ ኢየሱስ ክርስቶስ ወዳለበት ወደ ጌቴሴማኔ እንደቀረበ መጽሐፍ ይነግረናል። እንግዲህ ቅዱስ ጴጥሮስ በሐዋርያ ሥራ ምዕራፍ 1 ከቁጥር 16 ላይ የቅዱስ ጴጥሮስን አመጣጥ እጅግ በጣም ተደንቆበት እንዲላሉ ሰዎች እንዲህ ብሎ ይናገራል። ምንድን ነው የሚለው? ይሁዳ ሆይ፣ የቤተ ክርስቲያን መሪ ሆነ ተሹመ ሳለ እንዴት የመቶ አለቃዎች መሪ መሆንን መረጥክ? ይለዋል እሱ የቤተ ክርስቲያን መሪ ነበር። ምክንያቱ የቤተ ክርስቲያን መሪዎች የሚባሉት ኢየሱስ ክርስቶስ ካረገ በኋላ አስራ ሁለቱ ሐዋርያት ናቸው። ደጋግ ሽማግሌዎች አድርገው መርጦን ነበር እኮ ክርስቶስ። ታላቂቷን ቤተ ክርስቲያን መምራት እየቻልክ እንዴት ነው የመቶ አለቃ መሪ መሆንን የመረጥከው የወደድከው? አንተ ቤተ ክርስቲያንን ምራ ተብለህ ተመርጠ ነበር። ነገር ግን የመቶ አለቃ ወይም ደግሞ ጊዜያዊ ወታደሮችን ለመምረጥ ልብ ሸፈተ ይላል። እውነት ነው ሐዋርያት አባቶቻችን የቤተ ክርስቲያን መሪዎች ናቸው። እንደውም ሌላው ሊቅ ደግሞ ምን ብሎ ነው የሚናገረው? እኛ የተመረጥ ነው ይላል ወይም ደግሞ ሐዋርያት የተመረጡት ይሁዳን ጨምሮ በሰማይና በምድር ስልጣን ተሰጥቷቸው በሰማይ ሊያስሩ እንዲሁም ደግሞ በምድር ያሰሩት በሰማይ ሊታሰር እንዲሁ ደግሞ በምድር የፈቱት በሰማይ ሊፈታ ነበር። ነገር ግን አንተ በሰማይና በምድር የማሰር ስልጣንህ ንቀህ በሰማይ በምድር ብቻ ማሰር ከሚችሉ ከጊዜያዊ ወታደሮች ጋር ተባበርክ ይለዋል። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ ቅዱስ ጴጥሮስን የስምኦና ልጅ ጴጥሮስ ሆይ ትወደኛለህን ብሎ ሶስት ጊዜ ከጠየቀው በኋላ ቅዱስ ጴጥሮስም ከቀደመ ስህተቱ ተምሮ እንደምወድህ አንተ ታውቃለህ ብሎ ሲመልስለት እንግዳውስ ብሎ በሶስት ወገን ሹሞታል ይላሉ። በጠቦቶች በግልገሎች፣ እንዲሁም ደግሞ በመንጋው በሙሉ እንግዳውስ መንጋዎቼን ጠቦቶቼን፣ ና ግልገሎቼን ጠብቅ ብሎ መንጋውን አደራ የሰጠው ለነ ቅዱስ ጴጥሮስ ለነ ቅዱስ ዮሐንስ ነው እና ይህንን የመሰለ አደራ ንቀ በሰማይና በምድር ያለውን የማሰር የመፍታት ሥልጣን ተሰጥቶ አንተ ግን ጊዜያዊ ወታደሮችን መርጠ ለጊዜው በምድር ብቻ ማሰር ከሚችሉ ወታደሮች ጋር ጓደኝነትን አደረክና እጅግ በጣም ያሳዝናል እያሉ ይወቅሱታል። ሌላው ደግሞ ምንድን ነው ጌታችን ለማስያዝ ። ስለዚህ ይሁዳ ወደ ክርስቶስ ሲመጣ ወይም ደግሞ ከመምጣቱ በፊት አስቀድሞ ለሊቀ ካህናቱ ወይም ደግሞ ለአይሁዳውያን የሰጣቸው ኮድ ወይም ምልክት ነበረ። ምንድን ያለው አሳልፌ የምሰጠውን ሰው ቀረብ ብዬ እስመዋለውኝ ብሎ ነው ሲናገር የነበረው እና እቺን ኮድ አድርጎ ወደ ጌቴ ሴማኔ ይመጣል። ከዚህ በኋላ በጌቴ ሴማኔ በቀረበ ጊዜ እንዲህ ብሎ ይናገራል። መምህር ሆይ ሰላም ዋልክን ብሎ ድጋሚ ነው እንዶ የሚናገረው መምር ሆይ መምህር ሆይ ሰላም ለአንተ ይሁን ብሎ ይናገራል። በማርቆስ ወንጌል ምዕራፍ 14 ላይ የተጻፈ ነው። መምህር ሆይ መምህር ሆይ ሰላም አልክን ብሎ ይናገራል። እንግዲህ ይሁዳ ለምንድን ነው መምህር ሆይ ብሎ የጠራው ስንል ክርስቶስን እየሸነገለው ነው ወይም ደግሞ እየዘበተበት ስለሆነ ነው። ለምን መሰላችሁ ክርስቲያኖች፣ ይሁዳ አንድም ቦታ ክርስቶስን ጌታዬ ብሎ ጠርቶት ያውቅ። ጌታዬ የሚሉት ደግሞ ምኖች ናቸው? ሌሎች የተቀሩት ሐዋርያት ናቸው። ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ላይ እንዲህ ብሎ ተናግሯል። እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝ። መልካም አላችሁኝ። እናንተ መምህርና ጌታ ትሉኛላችሁ። እሱ ግን ጌትነቱን ለይቶ መምህርነቱን ብቻ ይናገር ነበር። መምህሮ ወይ መምህሮ ይል ነበር። እንግዲህ ምን ማለቱ ነው? ይሄ አጠራር አይሁዳውያንም ወይም ደግሞ እነዚህ የካህናት አለቆችም መምህሮ የመባለን ይወዱ ነበር። እነሱ በሚጠሩበት ስም ክርስቶስን ይጠረዋል ማለት ነው። መምህር ሆይ መምህር ሆይ ሰላም ዋልክን? እያለ እየዘበተበት ይመጣ ነበር። ክርስቶስን አንድም ቦታ ይሁዳ ጌታ ሆይ ብሎ ጠርቶት አያውቅም። ቅዱስ ዮሐንስ አምላካችን መድኃኒታችን ኢየሱስ ክርስቶስን ጌታ እኮ ነው ብሎ ጠርቶታል። እንዲሁ ደግሞ ሌሎችም ደጋጋ ሐዋርያት ቅዱስ ቶማስ እንኳን ጌታዬና መድኃኒቴ ብሎ ነው የጠራው። ሁሉም ጌታዬና መድኃኒቴ ብሎ ይጠሩታል። ይሁዳ ግን ጌታዬ ብሎ አይጠራውም፣ ጌትነቱን አያምንም ነበር። ቢያምን ኖሮ አይሸጠውም ነበር። ስለዚህ ምን ብሎ ይጠራ ነበር? መምህር ሆይ እያለ የጠራው ነበር። መምህር ሆይ ተብሎ መጠራትን የሚወዱት ደግሞ ጻፍት፣ ፈሪሳውያን እነዚህ አለቆቻቸው ነበሩና ልክ እነሱ በሚጠሩበት ስም ይጠራው ነበር። ይሄ ማለት ክርስቶስ መምህር አይባልም ማለት አይደለም። እውነት ነው፣ የመምህራን ሁሉ መምህራቸው እሱ ነው። ይሁዳ ግን እንደዛ አስቦ አይደለም። መምህር ጌታ ብሎ አይጠራው፣ መምህር ብቻ ብሎ ይጠራው ነበር። ለምን ቢባል ጻፍት፣ ፈሪሳውያን የሚጠሩበትን ስም ብጠራውም ሲበዛበት እንጂ አያንስበትም ብሎ ስለሚያስብ እንደዛ ያለ አሽሙረኛ ስለነበረ ይሁዳ ክርስቶስን መምህር ሆይ ሰላም ዋልክን፣ መምህር ሆይ ሰላም ቆይታሃልን ብሎ በመሳም ኢየሱስ ክርስቶስን አሳልፎ ሰጥቶታል። በማቴዎስ ወንጌል ምዕራፍ 26 ቁጥር 21 ላይ ጌታ ሆይ እኔ ሆንን እያለ ይዘብትበት የነበረው ይሁዳ አሁን ደግሞ በጌቴሴማኔ መጥቶ መምህር ሆይ መምህር ሆይ ሰላም ዋልክን እያለ ወዳጁን አምላኩን፣ መድኃኒቱን፣ የፈወሰውን ክርስቶስን ምንም እንዳላደረገለት ውለታውን ዘንግቶ መምህር ወይ ብሎ በመሳም አሳልፎ የሰጠበት ወቅት ነውና ሁላችንም ወዳጆቻችን ያደረጉልንን፣ ጠላቶቻችንም ደግሞ ያደረጉብንን ረስተን ከመዘባበት ወጥተን በፍቅር በጽኑ ልቦና እርስ በርሳችን እንድንዋደድና ወንድሞቻችን፣ እህቶቻችንን፣ ቅድስት ቤተ ክርስቲያንንም ክርስቶስንም ደግሞ አሳልፈን እንዳንሰጥ ልንጠነቀቅ እንደሚገባን ይህ የይሁዳ ታሪክ ያስተምረናል።